ሰላም፣ ጤና ስጥልን፣ ተከብራችሁ ተመልካቾቻችን። ይህ በብስራት ዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጆቹን ወደ እናንተ እያደረስኩ ሰማህር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታዬ ማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጆች እንለፍ። ሀሰተኛ ሰነዶችን በማዘጋጀት ሲያጭበረብሩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ ገለጸ። በአዲስ አበባ የካ ክፍለ ከተማ ወረዳ ስምንት በተለያዩ የመንግስትና የግል ተቋማት ስም ሀሰተኛ ሰነዶችን በማዘጋጀትና በማሰራጨት ሲያጭበረብር የነበሩ ሶስት ግለሰቦችን የኢትዮጵያ ፌዴራል ፖሊስ ከአዲስ አበባ ፖሊስ ጋር በመቀናጀት ባደረገው ጥናትና ክትትል በቁጥጥር ስር ማዋሉን ገልጿል። ግለሰቦቹ የተለያየ የመንግስትና የግል ተቋማት ሀሰተኛ ክብ ማህተሞች፣ የትምህርት ማስረጃዎች፣ የቀበሌ መታወቂያዎች፣ የልደት ሰርተፍኬቶች፣ የመሬት ይዞታ ካርታ፣ የቀረጥ ነጻ ደረሰኞች፣ የጋብቻ የምስክር ወረቀቶች መንጃ ፈቃዶችንና እና ሌሎች ሀሰተኛ ሰነዶችን በማዘጋጀት እና በማሰራጨት የተጠረጠሩ መሆናቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ተጠርጣሪዎቹ ለሀሰተኛ ሰነዶች ማዘጋጃነት ሲጠቀሙባቸው የነበሩ የእጅ ስልኮችና ኮምፒውተሮች እንዲሁም የተዘጋጁ የተለያዩ ሀሰተኛ ሰነዶች በኤግዚቢትነት መያዛቸው ተገልጿል። ሕብረተሰቡን መሰል የወንጀል ድርጊቶች ሲፈጸሙ ከፀጥታ ተቋማት ጎን ሆኖ መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። በወተት ላይ መርዝ በመጨመር የአንድ ቤተሰብ አባላት የሆኑትን ሶስት ግለሰቦች የገደሉ ተከሳሾች በእስራት ተቀጡ። ተከሳሾቹ ሳራ መሐመድ፣ ሂንዲያ አራባ፣ አብድርሃማን አብዲ የተባሉ ሶስት ግለሰቦች ነዋሪነታቸው በምስራቅ ሀረርጌ ዞን ጉርሱም ወረዳ ሀቃ ቀበሌ ነው። ግለሰቦቹ አብድርሃማን ከሚባል ጎረቤታቸው ጋር ከዚህ ቀደም ሰላማዊ የሆነ ግንኙነት የነበራቸው ሲሆን ከቅርብ ጊዜ ወዲህ ግን የሚያጋጭ ነገር ተፈጠረ። ዋነኛ የቅራኔ ምክንያታቸው በጫት እርሻ ላይ የተፈጠረ የመሬት ግጭት ሲሆን ይህ ተካሮ መጋቢት 16 ቀን 2017 ዓ ም ላይ ወደ ኃይለኛ ጸብ አምርቶ በአካባቢ ሰዎች ግልግል የከፋ ጉዳት ሳይ ነገሮች ይረግባሉ። ነገር ግን ሶስት ጎረቤቶች ማታ ላይ ተሰብስበው በተፈጠረው ጸብ ምክንያት ተወያይተውና ተመካክረው አንድ ነገር ለማድረግ ውሳኔ ላይ ደረሱ። በነጋታውም መጋቢት 17 ቀን 2017 ዓ ም ጠዋት አራት ሰዓት ላይ የአቶ አብዱራማን ቤተሰቦች በሌሉበት ሶስቱ ተከሳሾች የተዘጋ በር ከፍተው በመግባት ለጫት እርሻ የተዘጋጀ ጸረ አረም መድኃኒት በመያዝ በወተት ማጠራቀሚያ ያለ ወተት ውስጥ በመጨመር እንደነበረ ከድነው የቤቱን በር ዘግተው ይወጣሉ። ከቀኑ አስር ሰዓት ላይ የአቶ አብዱራማን ቤተሰብ መካከል የ45 ዓመቷ ሴት የ12 ዓመት ታዳጊና የ2 ዓመት ልጅ በጸረ አረም መድኃኒት የተበከለውን ወተት ከማጠራቀሚያ ውስጥ አውጥተው እየቀዱ ሶስቱን መጠጣት እንደጀመሩ የጉርሱ ወረዳ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ስንታየው ሀይደፈር ተናግረዋል። በጸረ አረም መድኃኒት የተመረዘው ወተት ከጠጡት መካከል የሁለት ዓመቱ ልጅ ከሰዓታት በኋላ በሆድ ቁርጠትና ማስመለስ ሲታመም ወደ ጤና ጣቢያ ሳይደርስ ህይወቱ ማለፉን ብስራት ሬዲዮ ሰምቷል። ከሰዓታት ቆይታን በኋላ የ12 ዓመቷ ታዳጊ በተመሳሳይ መንገድ በሆድ ቁርጠትና ማስመለስም በሕክምና ላይ እያለች ህይወቷ ያልፋል። በነጋታው ደግሞ ሶስተኛዋ የ45 ዓመት ሴት የሕክምና እርዳታ ላይ እያለች ህይወቷ ያልፋል። ፖሊስ የሶስቱን ሰዎች ህይወት ያጠፋበትን ምክንያት ለማረጋገጥ የአስከሬን ምርመራ ከማድረግ ባሻገር በጸረ አረም መድኃኒት የተበከለውን ወተት ለኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን በመላክ ባገኘው የምርመራ ውጤት ለምርመራ የተላከው የወተት ናሙና እጅግ አደገኛ በሆነ መርዛማ የአረም መድኃኒት የተበከለ መሆኑን ማረጋገጫ እንደደረሰው ኢንስፔክተር ስንታየው ገልጸዋል። ድርጊቱን ማን ሊፈጽም ይችላል ተብሎ በፖሊስ በኩል የምርመራ ቡድን ተቋቁሞ በተደረገው ማጣራት ሶስቱ ጎረቤታሞች በቁጥጥር ስር ሲውሉ ተመካክረው እንደፈጸሙ አምነው የድርጊቱን አፈጻጸም መርተው አሳይተዋል። የምርመራ መዝገቡ በተገኘው የተመረዘ ወተትና የአስከሬን ምርመራ በተከሳሾች የእምነት ቃል ተጠናክሮ ለአቃቤ ሕግ ተልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ክስ መስርቷል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ከፍተኛ ፍርድ ቤትም ህዳር 12 ቀን ቢያንስ ሁለት ሺ አስራ ስምንት አመተ ምህረት በዋለው ችሎት ሶስቱም ተከሳሾች እያንዳንዳቸው በአስራ ሶስት አመት እስራት እንዲቀጡ መወሰኑን ኢንስፔክተር ስንታየው አይደፈር ጨምረው ተናግረዋል ስትል ምህረት ታደሰ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። አርሴፍ በሱዳን ኮርዶፋን የሚገኝ ሆስፒታልን ወደ ወታደራዊ ጦር ማዘዣ መቀየሩ ተሰማ። የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ከተማዋን ከተቆጣጠረ ከአምስት ወራት በኋላ በሱዳን ደቡብ ምዕራባዊ ኮርዶፋን የሚገኘው የአልኑሃድ ሆስፒታል ትልቅ ክፍልን ወደ ወታደራዊ ማዘዣ ማዕከልና የጦር ሰፈር ለውጠዋል ሲል የሱዳን ዶክተሮች ኔትወርክ አስታውቋል። መንግስታዊ ያልሆነ ድርጅት እንዳስታወቀው በአርኤስኤፍ እና የሱዳን ጦር ኃይሎች በአሰቃቂው የሶስት ዓመት የእርስ በርስ ጦርነት ወቅት ሆስፒታሉ ለህዝቡ የጤና አገልግሎት በመስጠት ላይ ያለውን ወሳኝ ሚና እንዳይወጣ እየከለከለው ነው ብለዋል። ይህ ወታደራዊ አጠቃ ቅም የህክምና ተቋማትን ደንብ የሚጻረር እና የዜጎችን ህክምና የማግኘት መብት የሚጎዳ ነው ሲል በፌስቡኩ ላይ ኔትወርኩ ያወጣው መግለጫ ያሳያል። በከተማው ውስጥ ያሉ አንዳንድ የህክምና ባለሙያዎች ከተማውን ከመሸሻቸው በፊት ከወታደራዊ ኃይል ጋር በመተባበር ተከሰዋል። በዚህም ምክንያት ሆስፒታሉ በከባድ የጤና አጠባበቅ ባለሙያዎች እጥረት እየተሰቃየ ነው። በዚህም የተቀሩት የህክምና አገልግሎቶች በጣም ውስንና የታካሚዎችን ፍላጎት ማሟላት አልቻሉም ተብሏል። ትራምፕ ከሶስተኛ ዓለም የሚመጡ ፍልሰተኞችን ለማስቆም ማቀዳቸው ተነገረ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋሽንግተን ዲሲ ሁለት የብሔራዊ ጥበቃ አባላት ላይ የተኩስን ሩምታ በአንድ የአፍጋኒስታን ዜጋ እንደተከፈተባቸው በተሰማ ማግስት ከሶስተኛው ዓለም ሀገራት በሙሉ ወደ አሜሪካ የሚደረግ ፍልሰትን ለማቆም ማቀዳቸውን ተናግረዋል። የትራምፕ ይህ መግለጫ በዋሽንግተን ዲሲ የተኩስን ሩምታን ተከትሎ የዩናይትድ ስቴትስን መንግስት ከ19 አሳሳቢ ሀገራት ካላቸው በሙሉ ሁሉንም የአረንጓዴ ካርድ ማመልከቻዎች እንደገና እንዲመረመር አዘዋል። ወደ አሜሪካ በሚገቡ ስደተኞች ላይ ተከታታይ ገዳዎች በትራምፕ አስተዳደር ቀጥሏል። የዩናይትድ ስቴትስ ስርዓት ሙሉ በሙሉ እንዲያገግምና በሚሊዮኖች የሚቆጠሩ የባይደን አስተዳደር ህገወጥ ቅበላዎችን ለማቋረጥ ከሁሉም የሶስተኛው ዓለም ሀገራት ፍልሰትን በቋሚነት አስቆማለሁ ሲሉ ትራምፕ የግል ንብረታቸው በሆነው ትሩዝ ማህበራዊ መድረክ ላይ ጽፈዋል። ትራምፕ ሶስተኛው ዓለም የሚለውን ቃል የትኞቹ ሀገራት እንደሚወክል በግልጽ ባይናገሩም ሀረጉ ብዙውን ጊዜ የሚያመለክተው በደቡባዊ ንቅፈ ክበብ ውስጥ ያሉ ታዳጊ ሀገራትን ነው። ትራምፕ ለዩናይትድ ስቴትስ የተጣራ ሀብት ያልሆኑትን ወይም ሀገራችንን የመውደድ አቅም የሌለውን ማንኛውንም ሰው እንደሚያስወግዱ ተናግረዋል። አክለውም ሁሉም የፌዴራል ጥቅማጥቅሞችና ድጎማዎች ዜጋ ላልሆኑ ሰዎች መስጠት ያበቃል እናም የሀገር ውስጥ መረጋጋትን የሚጎዱ ስደተኞችን እናስወግዳለን ብለዋል። በህዝባዊ ተጠያቂነት፣ የደህንነት ስጋት ወይም ከምዕራቡ ስልጣኔ ጋር የማይጣጣም የውጭ ሀገር ዜጋን አንቀበልም ሲሉ ተደምጠዋል። የትራምፕ አስተዳደር ከአስራ ዘጠኝ ሀገራት ወደ አሜሪካ ለተሰደዱ ግለሰቦች የተሰጠ ግሪን ካርድ በድጋሚ እንደሚመረመር ማስ እንዳሳወቁ ይታወሳል። ከእነዚህም ሀገራት መካከል አፍጋኒስታን፣ በርማ፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቱቤ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። መልካም ቆይታ